ኮርቬል ፋንታ አሁን ተገናኝተን ያሉትን ሰምተናቸዋል፣ እና በእነሱ በኩል የቀረበው ሀሳብ ያው ያለውን ጦርነት በሰላማዊ መንገድ ለመፍታት በሚፈታበት መንገድ ላይ ልናነጋግራችሁ ነበር፣ ልንወያይ ፈልገን ነው የሚል ሀሳብ ነው ያቀረቡት። በእኛ በኩል የተሰጣቸው ምላሽ በዚህ ጉዳይ ላይ ያው እናንተ የምትሉትን ከማድመጥ ባሻገር ውሳኔ መስጠት አንችሉም። ያላችሁትን ጥያቄ ወደ ስራ አስፈጻሚ ኮሚቴ ወስደን ወደ ድርጅቱ ስራ አስፈጻሚ ኮሚቴ ወስደን ውይይት ተደርጎበት ውጤቱን ይዘን እንመለሳለን ነው ያልናቸው። ባለው መሰረት በመጀመሪያ ዙር ለውይይት እንዲያመች የእዝ መሪዎችን ለእዝ መሪዎች አሳውቀን እዝ መሪዎች ጋር ውይይት ተደርጎበታል። እያንዳንዱ እዝ እያንዳንዱ እዝ መሪ ከበስተጀርባው ያለውን የስራ አስፈጻሚ በድርጅት ውስጥ በህዝባዊ ድርጅት ውስጥ ያሉ የስራ አስፈጻሚ ኮሚቴ አባላት በቀጣይነት እንዲያወያይ ነገሮችን ለማመቻቸት ማለት ነው። አወያይቶናል። የእዝ መሪዎቹ ጋር ሆነን ኮሚቴ አቋቁመናል። ኮሚቴ እንዲያዩ አድርገናል። ጉዳዩን የተደራጀ ሀሳብ እንዲኖረው የተደራጀ ማለትም ጥናት ላይ የተመሰረተ ውጤት እንዲኖረው በሚል ኮሚቴ አቋቁመን ጉዳዩን ፕሮፌሰር ጌታ ስራደ የሚመራ ኮሚቴ አቋቁመን የፖለቲካ ዘርፍ መሪ እንደመሆኑ መጠን ከእያንዳንዱ እዝ አንዳንድ ሰው እንዲወከል አድርገን ኮሚቴው ውስጥ አምስት አባላት ያሉት ኮሚቴዎች ኮሚቴ አቋቁመን ጉዳዩን በዝርዝር እንዲያጠኑ። ስለዚህ የቀረበውን የሰላም ጥሪ ከመግፋት ይልቅ የሚከተሉትን ነገሮች በመጠን እስከሚያስችለው መንገድ ድረስ መጓዙ በእጅጉ በእጅጉ ጠቃሚ ወገን ምክራ አሰባለን።